ሰላም ጤና ይስጥልኝ። ያን ቤተሰቦች እንዴት ናችሁልኝ? ውድ ኢትዮጵያና ኤርትራውያን ወገኖች በሙሉ ሰላም ናችሁ ሆይ? ሰላም ለኢትዮጵያ፣ ሰላም ለዓለም ሕዝብ እየተመኘው አብሬያች የምቆየው ሀኒ ነኝ። ሰብስክራይብ እያደረጋችሁ ከኛ ጋር ሁኑ እያልኩኝ ዛሬ እስኪ ከውዱ ባለቤቴ ጋር ቃለ ምልልስ እናደርጋለን ለእናንተ ማለት ነው ከሳውዲም ሆነ ከዱባይ ከተለያየ ሀገራት ያላችሁ በስደት እህቶቼ ወደ ኢትዮጵያ ስትገቡ ምን ይዛችሁ መግባት አለባችሁ፣ የሚለውን እስኪ ከእሷ እንደ ቤተሰቦች ስሙት። ምክንያቱም እኔ አሁን ላይ ብዙ እቃዎች አስገብቻለሁ ለንግድ ግን እዚህ ከመጣው በኋላ ስራ ጀምር ያለው የምጠየቀው ነገር ያለው ነገር ትንሽ ስለሚከብድ ይህን ብታመጪ፣ ይሄን ምናምን እያለ አስተያየት ሲሰጡኝ፣ እስኪ እዛ ላሉት እኔ ዛሁኝ ብትነግሩኝ መልካም ነበር። ግን እዛ ላሉት እንንገራቸው ብዬ ይህን ነገር ይዤ መጥቻለሁ። ስራም ጀምሬያለሁ። ፑት ይከፍቻለሁ ምን እንደሚያስፈልጋችሁ ያለው ሁኔታ ምናምን ሁሉ እንነግራቸዋለን። እስኪ እዚህ ካለሰው ቃለምልልስ ከባለቤቴ ጋር ማለት ነው አደርጋለሁ። እቃዎቹ ምናምን ከካርጎ ወይንስ በባህር እንዴት የትኛው ይሻላል የሚለው ሁሉ ቃለ ምልልስ እናደርግላችኋለን። አብራችሁን ቆዩ፣ የትም እንዳትሄዱ። ተጋብዛችኋል ማለት ነው ሊፍት ያቋዩልን ምን ትላለህ? እሱ ውዱ ባለቤቴ ይህንም ሊፍት የምታዩት ምን ትላለህ አባዬ፣ ከዛ ይዘው ቢመጡ የምትለው ነገር አሁን እኛን ሱቅ እያየህ ነው፣ የልብስ ሱቃችንም ማለት ነው። ሰው የሚጠይቀውንም ነገር እያየህ ነው። እና እነሱ ምን ቢያመጡ ምን ይጠቅማቸዋል፣ የምትለው ነገር ምንድን ነው? እስኪ ንገረን። ከወርቅ ጀምሮ፣ በመጀመሪያ ግን ወርቅ ዋና ነገር ነው። ወርቅ ቢቸግራችሁም ቶሎ አውጥታችሁ የምትሸጡት ነገር ነው። ግን ደግሞ ወርቅ ብቻ አይደለም። እኛ አሁን ልብሱ በጣም እየተሸጠልኝ ነው፣ እግዚአብሔር ይመስገን፣ እየሰራን ነው። አሪፍ ነገር ነው በቃ። ግን ልብሶቹ በተለይ ንግድ የምታስቡ ልጆች ካላችሁ እንዴት እንደምትገዙ ወቅቱንም፣ እዛ ያለውን ሁኔታ ስለማውቀው እነግራችኋለው። ምን ምንስ ኢትዮጵያ ላይ ያስፈልጋል፣ ምን አይነት ልብስ የሚለውን ከፈለጋችሁ እሱን በዝርዝር እነግራችኋለሁ። እና እስኪ አባም ከኔጋ ስለሚሸጥ እያየው ስለሆነ ውይ፣ ሀኒ ይህንም ብታመጭ ኑሮ ይለኛል። እሱም ና እስኪ በብዛት ከኔ ደግሞ እሱ ነው በብዛት ሱቅ የሚውለው እና እስኪ ምን ይጠይቁሃል አባ? ምን ቢያመጡስ ጥሩ ነው ብለህ ትላለህ? ድምፅህን ከፍ አድርገህ ነገራችሁ። ወቅታዊ የሆነ ነገር፣ ወቅታዊ የሆነ ነገር ቱታዎች ይፈለጋሉ። ቱታ፣ እነዚህ ክሮፖች ምናምን በቃ እዛ ይመጣሉ። ማንም ሰው ማምጣት ያለበት ወጣ ያለ ነገር በቃ ወቅታዊ ይሆናል ተብሎ በበለጠ ያው ምን አለ መሰለሽ ይህን ነገር ስታስቢ ሰው ያስፈልግሽ እዚህ ወቅታዊ ላይ ያለውን ነገር ሰው ያስፈልግሻል። ያን ነገር እዚህ አሁን ላይ ወቅቱ ምን ያስፈልጋል፣ ምን ይሻላል የሚለውን ነገር እዚህ ያለ ሰው ጋር ካላማከሉ ቢያመጡትም ትርጉም የለው። ምክንያቱም ወቅታዊ ሰው ይከተላል። በቃ አሁን ላይ የሚፈለገው ቱታዎች ይፈለጋሉ፣ ክሮፖች ይፈለጋሉ። ክሮፕ ማለት አጫጭር ነገር ሰፊ ሱሪ ይጠይቃሉ። ድሪያ ምናምንም ይፈልጋሉ ድሪያ ጉርጉራ አሪፍ አሪፍ። የሚገርማችሁ ሙስሊሙ ብቻ ሳይሆን ክርስቲያንም በጣም ይለብሳሉ። ድሪያ ቢጃማ በጣም ይለበሳሉ ኢትዮጵያ ላይ። እና ሺቲዎች የምንላቸው አሉ። በጣም በርካሽ እኮ አሪፍ አሪፍ። እነሱም በጣም ይጠይቃሉ። እኛ እንደውም እግዚአብሔር ይመስገን እየሸጥን ነው። አደለ፣ ደህና ነን። ሽቲ ያው ድሪያ ጎርጎራ ይላሉ። ሌላው ይሄ በቃ አባያ ምናምን የሚባለው ነገር ብዙም አይደለም። አባያ ደግሞ ይለያያል እንጂ ኢትዮጵያ የሚፈልጉትና አሁን ያመጣውት አባያ እኮ አንድ አይደለም። ዝም ብለን እየሸጥን ቶብ እኮ አሉማ። ቶብ ቶብ የሚፈልግ ቶቡም አይነት አላቸው። ብልጭልጭ ነገር ነው በብዛት በእጅ ልጅ ነገር ጊዜያዊ ነገር ነው የሚፈልገው ሰው በዛ። ስለሆነ በቃ ተመካክራችሁ ይዛችሁ መምጣት ነው። ከዚያ የምትመጡ ምንመክራችሁ ይ እውነት ነው ግን ያ እሱ በብዛት ከኔ አሁን ሱቅ ስለሚውል ያውቀዋልና የሚጠይቁትን ውሃን ይህን ብታመጭ ምና እና እዚያ ሁኜ ብትነግሩ ምናምን እላለሁ እናደዳለውኝ። ግን ያም ሆኖ ግን እኔ ጎበዝ ነኝ። ጥሩ የሚፈለግ ነገር ነው ይዤ የመጣሁትና እግዚአብሔር ይመስገን እየተሰራ ነው። እና መስራት ደግሞ ያዋጣል፣ በተለይ በባህር የገባው ምንም ክፍያ ስለሌለው በጣም ነው የሚያዋጣው። ከቀረጥ ነፃ ነው። በጣም ትሰሩበታላችሁና እስኪ ብቻ ሱቅም ጋር ሆነን ያለውን ሁኔታ እስኪ ነግራችኋለሁ። እንደውም ቪዲዮ ትናንት እንቅረጽያል አልተመቸንም። እቃኛ ጨርሰን አላወጣንም። የተወሰነ ነው ገና አንድ ሶስት በርሚል ነው እያወጣ ነው። እግዚአብሔር ይመስገን በጣም እየተሸጠለን ነው ያለው ና እቃውን እየበተን እንደ አዲስእያወጣን አሁን ሶፋ ላይም በጣም አውጥተናቸዋል። ዘርግተን እናሳያቸዋለን ኮንፈርቶች፣ ኮንፈርት፣ አንሶላ፣ ኤሌክትሮኒክስ እቃዎች አንዳንድ ብቻ ብዙ የሚጠቅሙ ቴሌቪዥን፣ ጅፓስ ብታመጡ አምላክም በጣም ትጠቀማላችሁ። ምክንያቱ ኢትዮጵያ ላይ ያገዙትም ውድ ነው፣ እኔ እያየት ስለሆነ ማለት ነው። ዋናው ነገር ደግሞ ቤታችሁን ስሩ። ቤት ዋናው ቤት ነው፣ እውነት ወገኖች፣ ቤት ቤት፣ አረን አባዬ፣ ቤት ቤት ነው ቤት አይደለ? ቤት ነው። ቤት ነው። እቃም እኮ ያለ ቤት ምንም አይሰራም። ለንግድ ካላችሁ ነው ትክክል። ለንግድ ከሆነ ነው እንጂ እቃ ምናምን ልብስ ሊያመጡ የሚችሉት ከዛ ውጪ ግን አያስፈልግም። ቅድሚያ ቤት ነው አያችሁ። መኖሪያ ቤት ነው አይደለ? አባዬ ቅድሚያ ቤት ነው። እኔ የምመክረው ቤት ነው። ቤት ስሩ። አይደለ ሰማችኋል? ቤት ነው። ያለ ቤት ምንም ሊደረግ በክራይ ቤት ቃል አስገባ ብት ወይ ውጭ ትባ ያለ አሁን ላይ ያለው ከወቅቱ ጋር አስቸጋሪ ነው። ቤትን ቢያንስ ምንም ቢል ቤትን የመሰለ ነገር የለም። ቀድሚያ ማረፊያ ቤት ነው። ቤት ለመስራት ሞክሩ፣ ተጠናከሩ ብዬ ነው እውነት ነው። ሰማችሁ፣ ቤት ነው ወሳኙ፣ እያለ ነው ውድ ባሌ እና ይሰራሉ እግዚአብሔር ይርዳቸው። እኛ አሁን እቃችን ይው እዚህ እንደምታዩት ሶፋ ላይ አውጥተናል፣ እየተኮስኩ የተጫማደዱትንም አንዳንድ ነገር ያሉትንም እና ይው እንደምታዩት ነው። አሁን እቃው በጣም ገና ተተራምሷል፣ እንትን እያልን ነው እና በጣም ብርድ ብስ ምናምን ያመጣናቸው በርሜሎች ላገኝም ብትሉ እነዚህ እቃዎችን አታገኛቸው፣ አይገኝም። እዚህ ጋር እኛ ጋር ያለውና እዚያ የሚመጣው አይገናኝም። ስለዚህ እነዚህ ነገሮችን በርካታ አርጋችሁ ይዛችሁ ቴሌቪዥን ቴሌቪዥን ያው በሰላም ገብቶልኛል። ብዙ ነገር ብቻ እቃው አሁን እዚህ ስታዩት እንደዚህ ቢሆንም ምን ያህል ደርቅ እየተጠቀምን ነው፣ እየሸጥን ነው፣ ወደ ብር እየቀየር ነው ነው። እና በጣም አሪፍ ነው እውነት ተጠናክራችሁ። በቃ ይሄንን ነው ያላችሁ አባም አረላ ማንዬ ወደ ብር የሚቀየሩትን ነገር

እና ይሄን ይመስላል። ጓደኞቼ ወርቅ አምጡ እያላችሁ ነው። ቴሌቪዥን ምን በቃ የማይፈልጉት ነገር ካለ እንትን እንላችኋለን። ኮንፈርቶች ብዙ አይነት ኮንፈርቶች አሉ። ኮንፈርቶች አይነት አላቸው። ቆይ አንድ ቀን ደሞ ለሱ ቪዲዮ ሰራላችኋለሁ። ፍራሽ ላይ የሚደረቡ ምናምን እቃዎች ምናምን። እኔ በቃ ሁሉ ነገር ነው ይዤ የመጣሁት ያ ኮተት ትላላችሁ። እና እንደዛ ነው ውዶች። እንላለን። ቻው ባይ ባይ በላቸው ሰብስክራይብ አድርጉ፣ በላቸው ሰብስክራይብ አድርጉ አበረታቷት። ይህ በርቺ ልኝ እያላቸው አበረታቱና ቀጣይ ቪዲዮ ላይ እንገናኛለን።